ሰላምአሊኩም ወራህመቱላ ወበረካቱ ቡድ ተከታተቻችን እንዴት ናቸው? ሰላም ናቸው፣ የደህና ናቸው። እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ እንደምታዩት ሁለት መቶ ሀያ ስድስት ኪሎ ሜትር ከወግዴ ሀይቅ አቋርጠን ነው የመጣነው። ያው ባለቤቴ ያው እርጉዝ ነች። ያው እስከ ዛሬ ያልነገርኳቸው ነገር እንግዲህ ሰፕራይዙ አንድ ይሄ ነው። በጣም ተደስቼ እና ሀይቅ መዝናናት አማረኝ፣ አሳ መብላት አማረኝ እንዲሁም በጀልባ መሄድ አማረኝ እያለች ነው እንግዲህ። ያው ዛሬ መግቢያው ላይ የምናስታውቃችሁ ወደ ፊት የምንሄደውን የምናስቀኛችሁ ነገር አብረን የምንተገብረው ነገር እንድትከታተሉ እንፈልገን ነው። ትከታተሉናላችሁ። እና አሁን ሪኩም ያው እንግዲህ ሪኩም ወሎ ሎጂ ጋር ደርሰናል። መግቢያው አካባቢ ላይ ነው። አብረን እንግዲህ እንከታተል።

የአእምሮ ስራ ነው ብቻ። እን የጉልበት ስራ አይደለም። የጉልበት ከቻልክበት ጉልበትማ በዘዴ ትስበዋለህ። እያወራች እያወራች ሄዶ አማረኛ አልሽኝ ሁሉ እያደረኩ ነው

የሆነ ነገር በል፣ ሄዶ ባለሽ እያሰመደን ይገኛል። እየቀረብን እኮ ነው፣ እየገባን ነው። እዩ። አልቀረበሽም? አዎ፣ ቀርቦሻል። አዎ፣ እየገባ እኮ ነው።

ዜዶ ምን እየተሰማሽ ነው? አልቀረንም፣ አይዞሽ። ምን እሷ ብቻ፣ እኔም ደነገጥኩኝ። የታስቦበት የተሰራ ስራ አይ አበልጥም እኮ እዚህ ላይ በቃ አሁን አሪፍ አሪፍ ነው። እና እንግዲህ ውዴ ዩቲዩብ ተከታታዮቻችን እንግዲህ ነው ያለችን እ አሁን እንግዲህ ሀይቅ መሃሉ ላይ ነው አናሷ ላይ ያለ ነው ያላችሁ፣ አና አስፋል ምን ይገልጽ ነው ሀይቁ። ውበቷ ደሞ ማሻአላ በጣም የምታምር ናት። ወደ ፊት ራሱ በቃ በጣም ሀገራችን እያደገች የሚመጣው እንግዲህ ሀይቅም በጣም የተሰራችለች ሀገር ናት። በጣም ደስ የምትል ናት። እንዴ ምነግራችሁ ዘዶቀል

መጥዘፍ በእናታችሁ በጣም የጉልበት ስራ አይደለም፣ የውቀት ስራ ነው እንዴ! በጣም ቀላል ይመሳስ ስታዩት፣ በጣም ከባድ ነው። ለባለሙያ እንጂ ለኛ በጣም አስቸጋሪ ነው። ቀልድ ነው ከላይ እንትናችን

ማሻአላ፣ በጣም ደስ የሚለው እየተጋደመብህ እንጂ እ እየተጋደመብህ

አሁን አሪፍ ነው እንደዚህ። አሁን አሪፍ ነው። አሁን በሚገርም እይታ እንግዲህ ሀይቅ መሀል ደርሰን እየተመለስን፣ በጣም ደስ የሚል ቆይታ ነበር። እዚህ ላይ ማውራት አልቻለችም።

እንደ ካሜራው ጥራት ግን የአየር እንትኑ ለቀረጻው አሁን ፎቶ ታረሳለህ።